ሰዓታችሁም በአግባቡ አክብራችሁ ቦታው ላይ መገኘት ይኖርባቸዋል። የኢትዮጵያ አየር መንገድ ቦሌ አየር መንገድ ላይ እንግዲህ ዓለም አቀፍ በረራ ከመሆኑ የተነሳ ከጠዋት 12 ሰዓት ከ35 ጀምሮ እስከ ማታ 11 ሰዓት ከ20 ድረስ ቀኑም ሙሉ በረራዎች እያንዳንዱ ፕሌን ላይ 71 ሰው፣ 73 ሰው፣ 69 ሰው፣ 65 ሰው፣ 57 ሰው ሙሉ ሙሉ ሙሉ ሙሉ እየተደረገ ትኬት የተቆረጠበት ሁኔታ ነው ያለው። ለአንድ ወር ያክል ማገጃ ተጥሎበት የነበረው የበርሚል ቅዱስ ጊዮርጊስ ጠበል አሁን አገልግሎት መጋቢት 21 ከመጋቢት 19 ጀምሮ አገልግሎት ስለጀመረ ኤልሻዳ የበጎ አድራጎትና መንፈሳዊ የጉዞ ማህበር የሚል ባነር ይዘው ኤልሻዳ የበጎ አድራጎትና መንፈሳዊ የጉዞ ማህበር የሚል ቲሸርት ለብሰው ባነር ይዘው ይቀበሏችኋል። ዓለም አቀፍ በረራና የአገር ውስጥ በረራ መግቢያው ይለያያል። ከቤትም በራሳችሁ መኪና ከሆነ የምትሸኙት ራይድ ትራንስፖርትም ተጠቅማችሁ ከሆነ ወደ ኤርፖርት የምትሄዱት ቦታው ላይ በሚገባ አገልግሎቱን አገልግለን በረከትን አፍሰን የቅዱስ ጊዮርጊስን ቃል ኪዳን በቦታው ላይ ተቀብለን እንመለሳለን። ፍጡነ ረድኤት ሩፀተ ነፋስ አውሎ ቅረብ። በስመ አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን። ሰላም በሀገር ውስጥና ከሀገር ውጭ የምትገኙ ውድ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እምነት ተከታዮች እንደምን አላችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። ይህ ዶርቃ ሚዲያ ነው። ሁላችሁም በያላችሁበት ሀገር ይህንን ሚዲያ እየተከታተላችሁ ረጅም ጊዜ ከእኛ ጋር አብሮነታችሁ ስላልተለየን ከልብ እናመሰግናለን። እንግዲህ ስለ መጋቢት 21 የበርሜል ቅዱስ ጊዮርጊስ ጉዟችን አጠር ያለ መረጃ ልሰጣችሁ ነው። በዛሬ ፕሮግራማችን ብቻዬን ተገኝቼ የመጣሁት ማለት ነው። እንግዲህ ከጠዋት 12 ሰዓት ከ35 ጀምሮ እስከ ማታ 11 ሰዓት ከ20 ድረስ ቀኑ ሙሉ በረራዎች እያንዳንዱ ፕሌን ላይ 71 ሰው፣ 73 ሰው፣ 69 ሰው፣ 65 ሰው፣ 57 ሰው ሙሉ ሙሉ ሙሉ ሙሉ እየተደረገ ትኬት የተቆረጠበት ሁኔታ ነው ያለው ዝቅተኛው በዚህ ጉዞ ላይ የተቆረጠው ትኬት 44 ሰው ነው አንድ አይሮፕላን ላይ ማለት ነው። እና በጣም በሚገርምና በሚደንቅ ሁኔታ የመጋቢት 21 ጉዞ እንግዲህ ምዝገባ ስንጀምር ያው መጋቢት 21 በ21 መኪና የሚል ቻሌንጅ ነበረ ይዘን ስንንቀሳቀስ የነበረው እግዚአብሔር ይመስገን። ያው ይህንን ሁሉ ሕዝበ ክርስቲያን በዚህ ጉዞ ላይ ለማጓጓዝ ቅድመ ዝግጅታችንን ጨርሰን ነው የምንገኘውና ሁላችሁም ሕዝበ ክርስቲያኑ ወደ ቦታው የሚሄደው ሕዝበ ክርስቲያን በጣም ብዙ ስለሆነ ሁሉም ሰው እዚህ ቦታ ላይ ሄዶ መባረክ፣ መዳን፣ መፈወስ ስለሚፈልግ የመገፋፋት፣ የመሻማት፣ የመሽቀዳደም ነገር ይኖራልና ሰዓታችሁም በአግባቡ አክብራችሁ ቦታው ላይ መገኘት ይኖርባቸዋል። የኢትዮጵያ አየር መንገድ ቦሌ አየር መንገድ ላይ እንግዲህ ዓለም አቀፍ በረራ ከመሆኑ የተነሳ እንደ ሀገር ውስጥ እንኳ ያሉ በረራዎችን ስናይ ጎንደር፣ ባህር ዳር፣ ላሊበላ፣ አክሱም፣ መቀሌ፣ ሽሬ፣ አርባ ምንጭ፣ አዋሳ የተለያየ ክልል ከተማዎች ላይ የሀገር ውስጥ በረራ ይደረጋልና ሁሉም እዚህ ቦታ ላይ በጠዋት ተነስቶ ነው ከ12 ሰዓት ከ35 ጀምሮ ቼኪን ለማድረግ የሚሽቀዳደመውና ስለዚህ እናንተም ሰዓት አልቆባችሁ እቃ ሳትጭኑ ከመሄድ እቃ ረስታችሁ ከመሯሯጥ ሰዓት ረፍዶባችሁ ከመሯሯጥና ከመሽቀዳደም ቀደም ብላችሁ ለምሳሌ ስድስት ሰዓት ከሰላሳ አምስት የሚል ወይም ደግሞ ስድስት ሰዓት ከአምሳ የሚል ትኬት ያላችሁ ከጠዋቱ አስራ ሁለት ሰዓት ከአምሳ ወይም አስራ ሁለት ሰዓት ከሰላሳ ስለሚሆን እንደ አውሮፓውያን አቆጣጠር ስለሆነ ሰዓቱ የሚጻፈው በጠዋት ቀደም ብላችሁ ከአስር ሰዓት ተኩል ጀምሮ ኤርፖርት ላይ መገኘት ይኖርባችኋል ማለት ነው። በደንብ እንድታስተውሉና እንድታዩ ትኬታችሁንም እንድትረዱትም የምፈልገው ነገር ትኬታችሁ ላይ ወደ ኢትዮጵያ ሰዓት አቆጣጠር መቀየር እንዳለባችሁ መረዳት ይኖርባችኋል። 12 ሰዓት ከአምሳ የሚል ካለ ከቀኑ ምሳ ሰዓት 6 ሰዓት ከአምሳ ላይ መሆኑን ማወቅ አለባችሁ። አንድ ሰዓት ከ35 የሚል ትኬት የደረሳችሁና የተቆረጠላችሁ መንገደኞቻችን አንድ ሰዓት ከ35 የሚለው 7 ሰዓት ከ35 ማለት ነው ለሰባት ሰዓት ከሰላሳ አምስት ስድስት ሰዓትና አምስት ሰዓት ተኩል ትኬታችሁ ላይ ከተጻፈው ሰዓት ሦስት ሰዓት ቀደም በማለት ቼኪን አድርጋችሁ እዛ ትኬታችሁን ይዛችሁ ቁጭ ብላችሁ እንግዳ ማረፊያ ትኬት ላይ የተጻፈላችሁ የፕሌን ቁጥር እስከሚጠራ ድረስ እንግዳ ማረፊያ ተቀምጣችሁ እቃችሁን ካርጎ አድርጋችሁ ጭናችሁ ሸኝታችሁ ትኬታችሁን ተረጋግታችሁ ቼኪን አድርጋችሁ ይዛችሁ ቁጭ ብላችሁ እንግዳ ማረፊያ ላይ ሻይ ቡና አለ፣ ሻይ ቡና እያላችሁ ስልክ ቻርጀር እያደረጋችሁ ማየት የምትፈልጉትን መረጃ ቁጭ ብላችሁ አየር መንገድ ላይ ሰዓታችሁን መጠበቅ ትችላላችሁ። ከመሯሯጥ ማለት ነው። አንዳንድ ጊዜ ከረፈደ ይነሱና እቃ ሳይጭኑ የሚሄዱ መንገደኞች ይኖራሉ። አየር መንገድ ላይ ስለገቡ እቃቸውን አየር መንገዱ ጭኖ የሚሸኝላቸው የሚመስላቸው ሰዎች አሉ። በተለይ በተለይ እንግዲህ በአይሮፕላን ለመጀመሪያ ጊዜ ወይም አየር መንገድ ላይ በፕሌን ለመጀመሪያ ጊዜ የምትሳፈሩና የምትሄዱ ሰዎች ግራ ሊገባችሁ ይችላል። ይሄ መሆን የለበትም። ምክንያቱም የዓለም አቀፍ በረራና የአገር ውስጥ በረራ መግቢያው ይለያያል። ከቤትም በራሳችሁ መኪና ከሆነ የምትሸኙት፣ ራይድ ትራንስፖርትም ተጠቅማችሁ ከሆነ ወደ ኤርፖርት የምትሄዱት በአገር ውስጥ በረራ መግቢያ ብላችሁ ብትጠይቁ ማንም ሰው ያሳያችኋል። እንዲሁም ደግሞ የያዛችኋቸው ትራንስፖርት አገልግሎት ሰጪዎች ስለሚያውቁ ያደርሷችኋል ማለት ነው ልክ እንደደረሳችሁ ከታክሲ ስትወርዱ ጋሪ አምጥታችሁ በጋሪ እቃችሁን ይዛችሁ መታወቂያና ትኬታችሁን ለጥበቃ በር ላይ አሳይታችሁ ወደ ውስጥ ነው የምትገቡት። ወደ ውስጥ ከገባችሁ በኋላ በቀጥታ የፍተሻ ቦታ ላይ እቃችሁን ሳጥን ላይ አስቀምጣችሁ በሳጥን ትኬታችሁም፣ እንዳይጠፋባችሁ፣ መታወቂያም እንዳይጠፋባችሁ፣ ስልካችሁንም፣ ጫማችሁን፣ ልብሳችሁን በአግባቡ አስቀምጣችሁ ከዛ በኋላ እቃችሁን ከሸኛችሁ በኋላ እናንተ ደግሞ ተፈትሻችሁ ወደ ውስጥ ትገባላችሁ። የፍተሻ ቦታው ብቻ ሁለት ስለሆነ አንደኛ፣ ፍተሻ የመጀመሪያ ጥበቃ ትኬታችሁንና መታወቂያ ቼክ አድርጎ ያስገባችኋል። ሁለተኛ፣ ጫማ፣ ቀበቶ፣ ቦርሳ፣ ሰዓት የተለያዩ ነገሮችን ከእጅና ከወገባችን የምንፈታቸውን ነገሮች ፈተን ሳጥን ላይ አስቀምጠን ልብሳችንን ሸኝተን እንደገና ዛጋ ለባብሰን ምን ብለን ታጥቀን ነው ወደ ቼኪን የምንሄደው ማለት ነው። ስለዚህ ቼኪን ካደረጋችሁ በኋላ ደግሞ አሁንም እቃችሁን በካርጎ ከላካችሁና ቼኪን አድርጋችሁ ትኬት ከተቀበላችሁ በኋላ በድጋሚ ደግሞ ትኬትና መታወቂያችሁን አሳይታችሁ ወደ ውስጥ ገብታችሁ ደግሞ ጫማ አውልቃችሁ ቀበቶ ፈታችሁ ጃኬት አውልቃችሁ ሴቶችን መቀነስ ያለባችሁ ልብስ ቀንሳችሁ ነው ወደ ውስጥ እንደገና ወደ እንግዳ ማረፊያ አዳራሽ የምትገቡት። አየር መንገድ ላይ ሰዓት በጣም በጣም ውድ ነው። በዚህ ጉዞ መቅረት አይደለም ማርፈድ ያስቆጫል። እውነቴን ነው የሚነግራችሁ። ስለዚህ ማንም ሰው በዚህ ጉዞ መቅረት የለበትም። ይሄ የእናንተ ትልቅ አጋጣሚ ነው። ይህንን ጊዜ ስትናፍቁት ነበረ። ለአንድ ወር ያክል ማገጃ ተጥሎበት የነበረው የበርሜል ቅዱስ ጊዮርጊስ ጠበል አሁን አገልግሎት መጋቢት 21 ከመጋቢት 19 ጀምሮ አገልግሎት ስለጀመረ፣ እንግዲህ ለአንድ ወር ከተቋረጠ በኋላ መጋቢት 21 የመጀመሪያ ጉዟችንን እያደረግን ነው ማለት ነው ስለዚህ በዚህ ጉዞ ላይ ማንም መቅረት የለበትም። አርፈድም ያስቆጫል። ገንዘባችሁን ከፍላችሁ እንኳ ሰዓት አሻሽላችሁ፣ ትኬት ቀይራችሁ የምትሄዱበትን ዕድል አታገኙም ካመለጣችሁ። ስለዚህ ቤት ላይ ያለውን ነገር ትታችሁ እዛው አየር መንገድ ላይ ሄዳችሁ መጠበቅ ይኖርባቸዋል። ሰንበት ነው፣ ቁርስ እዛው ትበላላችሁ። ቤተ ክርስቲያን ሄዳችሁ ማስቀደስ ነው የሚቀርባችሁ። እንግዲህ ይሄ ደግሞ ያው ለተቀደሰ ዓላማ ስለሆነ የምንሄደው እንግዲህ እግዚአብሔር የማያውቀው ነገር የለም። ይህንን አጋጣሚ ተጠቅማችሁ ይሄንን ጉዞ አድርጋችሁ የበረከቱ ተካፋይ ሆናችሁ መመለስ አለባችሁ። በለቱ ገንዘብ እንኳ ከፍላችሁ መስተናገድ አትችሉም። ምክንያቱም እንደኛ እንደ መኪና በኩርሲ በዱካ የተለያየ ኮፈል ላይ አቁሞ አንተርሶ ጭኗችሁ የሚሄድበትን አጋጣሚ አታገኙትም። የኢትዮጵያ አየር መንገድ ላይ በተለይ በተለይ ቦሌ አየር መንገድ ላይ ዓለም አቀፍ በረራ ከመሆኑ የተነሳ እኛ ምንም የማድረግ መብትና ስልጣን የለንም። እንዳንድ መንገደኛ ትኬታችንን ቼኪን አድርገን እንዳንድ መንገደኛ ወረፋ ይዘን ተሰልፈን ነው የምንስተናገደው። እንግዲህ ባህር ዳር ላይ ስትመጡ ኤልሻዳይ የበጎ አድራጎትና መንፈሳዊ የጉዞ ማህበር የሚል ባነር ይዘው ኤልሻዳይ የበጎ አድራጎትና መንፈሳዊ የጉዞ ማህበር የሚል ቲሸርት ለብሰው ባነር ይዘው ይቀበሏችኋል። እንቀበላችኋለን እኛም አብረን። ስለዚህ በዚህ ጉዞ ላይ ሁላችሁ ተዘጋጅታችሁ በጠዋቱና በሰዓታችሁ በባለፈ በሰጠነው መግለጫ ከሦስት ሰዓት ሦስት ሰዓት ሁላችሁም እንድትገኙ የሚል መረጃ ሰጥታችሁ ነበር የምትሉ ሰዎች አላችሁ። መጀመሪያ ኮሜንት ከመጻፋችሁ በፊት ደውላችሁ ጥያቄ ከመጠየቃችሁ በፊት ይሄንን መልእክት በደንብ መስማት አለባችሁ። እኛ ያልነው ሁላችሁም ሶስት ሰዓት ተገኙ ሳይሆን ትኬታችሁ ላይ ከተጻፈው ሰዓት ሶስት ሰዓት ቀደም ብላችሁ ተገኙ ነው ያልነው። ለምሳሌ ሦስት ሰዓት ከሰላሳ አምስት የሚል ትኬት ካላችሁ ወይም ሶስት ሰዓት ከአምሳ የሚል ትኬት ካላችሁ ዘጠኝ ሰዓት ከአምሳ ወይም ዘጠኝ ሰዓት ከሰላሳ አምስት ማለት ነው። ያ ስለዚህ እናንተ ለዘጠኝ ሰዓት በረራ ሦስት ሰዓት ስትቀድሙ ስድስት ሰዓት ከሰላሳ አምስት በኢትዮጵያ ሰዓት አቆጣጠር ኤርፖርት ላይ መገኘት ይኖርባችኋል ማለት ነው። ስለዚህ ሁላችሁም በዚህ ልክ በመረዳት የሚያስፈልጉት እቃዎች ወደ ቦታው ስትመጡ፣ አንደኛ መታወቂያ፣ ሁለተኛ የምታነጥፉት ምንጣፍ፣ ሶስተኛ የምትለብሱት የሌሊት ልብስ እንደ ብርድ ልብስ ወፍራም ያልሆነ እንደ ነጠላ ስስ ያልሆነ ይሄን ልብስ ብትይዙ ለሙቀትም ለቅዝቃዜም አማካኝ የሆነ አገልግሎት ይሰጣችኋል ማለት ነው። ምንጣፍ፣ እስሊፕ ባግ መያዝ ትችላላችሁ። ሸራ ምንጣፍ መያዝ ትችላላችሁ። ስጋጃ ጅባ ምንጣፍ መያዝ ትችላላችሁ። የጸበል ጀሪካ እንዳስፈላጊነቱ ቦታው ላይ መግዛት ትችላላችሁ፣ ቦታው ላይ ስለምታገኙ መያዝ አይጠበቅባችሁም። መጠመቂያ ቁምጣ ቦታው ላይ መግዛት ትችላላችሁ። አሉ እነዚህ እነዚህ ነገሮች። ስለዚህ እናንተ ትኬታችሁን ሳትረሱ በስልካቸው የተላከላችሁ ካላችሁ ፕሪንት ማድረግ ትችላላችሁ። ስማርት ስልኮችን መያዝ አይቻልም። ገንዘብ ማስገባት የምትፈልጉ ስዕለት፣ አስራት፣ በኩራት የተለያየ መባ መስዋዕት ካለባችሁ የበርሜል ቅዱስ ጊዮርጊስ አካውንት 123 059 434 አሸዋማዶ በርሜል ቅዱስ ጊዮርጊስ ብላችሁ ማስገባት ትችላላችሁ። የእናታችን የምርት ደለጎ ገባሪታ ኃይል ቅዱስ ኪዳነ ምሕረት አካውንት ከፈለጋችሁ ደግሞ ስዕለት ካለባችሁ እንደዚሁ አንድ ሺህ አርባ ሰባት አርባ ሶስት ሀያ አራት አምስት ሰላሳ ስድስት ምርት ገለጎ ቅድስት ኪዳነ ምህረት ብላችሁ በቤተ ክርስቲያኗ አካውንት አስገብታችሁ ደረሰኙን ስመክርስትናችሁ ላይ ስመ ክርስትናችሁን ደረሰኙ ላይ አጽፋችሁ ይዛችሁ መምጣት ትችላላችሁ ማለት ነው። ስለዚህ የምትመገቡበት ለምግብ የምትመገቡበት አራት ሺ ብር አምስት ሺ ብር ከዚህ ያልበለጠ ብር ብትይዙ ለሁላችንም ደህንነት አሪፍ ነው ማለት ነው። ስማርት ስልኮችን፣ ጌጣጌጦችን አማላይ እና አጓጊ የሆኑ ነገሮችን የጣት የአንገት ወርቅ ነገሮችን ባትይዙና ይዛቸው ባትመጡ ይመከራል። መጋቢት ሃያ አንድ መነሻ መጋቢት ሰላሳ ወደ አዲስ አበባ የሚገባበት የኤልሻዳይ የበጎ አድራጎትና የመንፈሳዊ የጉዞ ማህበር ፕሮግራም እንግዲህ በዚህ ጉዞ ላይ ሰፊ መርሃ ግብር ሰፊ መርሃ ግብር ነው የሚካሄደው ረጅም ጊዜ የምዝገባ ጊዜን ወስደን ብዙ ህዝበ ክርስቲያንን መቁረጥ የቻልንበት አጋጣሚ ነው። ኤልሻዳይ የበጎ አድራጎትና መንፈሳዊ የጉዞ ማህበር ወደ በርሜል ቅዱስ ጊዮርጊስ ጉዞ ማጓጓዝ ከጀመርንበት ጊዜና ሰዓት ጀምሮ ከፍተኛ የሰው ቁጥር የምናጓጉዝበት ጊዜ ነው። ስንመለስ አቡነ ሐራ ድንግል ገዳመ ሆንያት አንድነት ገዳም ላይ ጸበል እንጠመቃለን። ፕሮግራማችን ለሁላችሁም እንደተጠበቀ ነው። በዚሁ አጋጣሚ ከተለያየ ቦታ እንግዲህ ከነገ ጀምሮ ወደ ባህር ዳር መጥታችሁ ለምትጠብቁን ከክልልም በራሳችሁም መንገድ ትኬት የቆረጣችሁ ከተለያየ ቦታ መጥታችሁ ባህር ዳር ላይ እኛን የምትጠብቁን ጉዟችን ተመሳሳይ ጉዞ ነው። ነገ ቦታው ላይ ብትገቡም ነገ ባህር ዳር ብትደርሱም እሁድን በ21 የሚመጡትን ተጓዦች ሰብስበን በ22 ሰኞ ነው የመኪና ጉዞ የምናደርገው። ከዛ ውጪ ስንመለስ እንግዲህ በ30 ስንመለስ በ29 እንደ እግዚአብሔር መልካም ፍቃድ በ28 ከበርሚል ቅዱስ ጊዮርጊስ ወጥተን ባህር ዳር እናድራለን። በ29 ደግሞ አቡነ ሀራ ድንግል ገዳም፣ መሐንያት አንድነት ገዳምና እንጦስ ኢየሱስ፣ ክቡራን ገብርኤል፣ ደብረ ማርያም ላይ በጀልባ ሄደን ተሳልመን የአባቶችን በረከት አግኝተን የቦታውን ቃል ኪዳን ተካፍለን እንመለሳለን። ስለዚህ ፕሮግራማችን ምንም አይነት የሀሳብ ለውጥ የለም። ምንም አይነት በዚህ ጉዞ ላይ የሚገጥመን ችግር የለም። መንገድህን ለእግዚአብሔር አደራ ስጥ ስለሆነ መንገዳችንን ለእግዚአብሔር አደራ ሰጥተን ነው የምንወጣው። እየዘመርን እግዚአብሔርን እያመሰገንን ጸሎት አድርገን መርሃ ግብራችንን በጸሎት ከፍተን ጉዞ እናደርጋለን። በዚህ አገልግሎት ላይ እንግዲህ መምህራንና ዘማሪያን ይገኛሉ። በቦታው ላይ ሰፊ የሆነ ጉባኤ ይኖረናል። እንግዲህ ቦታው ላይ በሚገባ አገልግሎቱን አገልግለን በረከትን አፍሰን የቅዱስ ጊዮርጊስን ቃል ኪዳን በቦታው ላይ ተቀብለን እንመለሳለን። እንግዲህ በዚህ አጋጣሚ ያው ቦታው ላይ ኔትወርክ ስለማይሰራ ምንም ቀረጻም ስለማትቀርጹበት እንደነዚህ አይነት ተች ስማርት የሆኑ ስልኮችን ባትይዙ መልካም ነው። ማህበሩ የሚሰጣችሁ ትኬት ይሄ ትኬቱ ወረቀት ነው። ይሄ ወረቀት ትኬት ነው። እዛ ቦታ ላይ ከገባችሁ በኋላ ደግሞ ቦርዲንግ ላይ ትኬት የምትበሩበት የፕሌን ትኬት ይቀየርላችኋል ማለት ነው። ይህንን ትኬት ይዛችሁ ወደ ውስጥ ገብታችሁ ነው በረራ የምታደርጉት ማለት ነው። እንግዲህ በዚህ ጉዞ ላይ በደጋግም የምላችሁ መቅረት አይደለም ማርፈድ ያስቆጫል። ዛሬ እንግዲህ ባጭሩ ይህንን የጉዞ መረጃ ይዤላችሁ የመጣሁትን የወንድማችሁ አላዬ በጣም ስልክ እየደወላችሁ መረጃው ግልጽ እንዳልሆነላችሁና እንዳልገባችሁና እንዳልተረዳችሁት በማመን ነው እንግዲህ ነገም ደግሞ እየደወላችሁ የተለያየ ነገር ልጠይቁን ትችላላችሁ። ለማስተናገድ ዝግጁ ነን። ከማስተናገድ ወደ ኋላ አላልንም። ነገር ግን አብዛኛውን ጊዜ ስልክ ሳናነሳ እየቀረን ሳይሆን እያወራንበት መስመሩ ስለሚጨናነቅ መስመሩ ስለሚበዛበት ያው ዌይቲንግ ላይ እየገባችሁ እናያለን። አንዱን አቋርጦ አንዱን አንስቶ መናገር ደግሞ ያው ተገቢ አይደለም። እንግዲህ የመሰልቸትና የድካም ባሕሪ ስላለም ደግሞ በዚሁ አጋጣሚ ይህን ሁሉ ሕዝበ ክርስቲያን ስልክ አንስቶ መረጃ ሰጥቶ ትኬት ልኮ ይህንን በተናበበና በተጣመረ መንገድ አገልግሎቱ እንዲቀላጠፍ ማድረግ በራሱ ከባድ ነው። እኛም እንደ ሰው ሰውዬ የራሳችን ድካምና የራሳችን ጉድለት አለብን። ነገር ግን ከነጉድለታችንም ቢሆን እናንተን ልናገለግላችሁ ያው በዚህ መርሃ ግብር ላይ አብረን እንገኛለን። እንግዲህ ሁላችሁንም መልካም የጉዞ ዝግጅት ማለት እፈልጋለሁ። የሌሊት ልብስ፣ መታወቂያ፣ የፀበል ጀሪካ አዳራችሁን ሽክፍክፍ አድርጋችሁ ጠዋት ልክ አላርም ሞርታችሁ 10 ሰዓት ላይ የመጀመሪያው በረራ 12 ሰዓት ከ35 ስለሆነ 12 ሰዓት ከ35 የሚለው ፕሌኑ የሚያኮበኩብበት ነው። ኦልሬዲ 45 ደቂቃ ሲቀረው ነው ቼኪን ታይም የሚዘጋው። ስለዚህ ሁላችሁም ቀድማችሁ እንድትገኙ ማሳሰብ እወዳለሁ። እግዚአብሔር አምላካችን አገራችን ኢትዮጵያን መሃሏን ገነት ዳሯን እሳት አድርጎ ከአጽራረ ተዋህዶ ከአጽራረ ቤተ ክርስቲያን ይጠብቀን። እንግዲህ አምላካችን እግዚአብሔር እኛንም እስከ መጨረሻው በእምነት በምግባር ጸንተን እንድንኖር ይርዳን። በዚህ ጉዞ ላይ ብዙ ሰው ድኖ ለምስክርነት እንደሚበቃ ከወዲሁ በእምነት ላረጋግጥላችሁ ወዳለሁ። አምላከ ቅዱስ ጊዮርጊስ እስራኤላውያንን ከግብፅ ባርነት በሙሴና በቅዱስ ሚካኤል አማካኝነት በሙሴ መሪነት በቅዱስ ሚካኤል አማላጅነት ባሕረ ኤርትራን ከፍሎ በደረቅ ምድር ላይ እንዳሻገራቸው እኔና እናንተንም ለቅዱስ ጊዮርጊስ በሰጠውና በገባለት ቃል ኪዳን መሰረት፣ እንቅፋት ሳይመታን፣ እሾክ ሳይወጋን፣ መንገዳችንን እያሳጠረን እንደ መጫኛ እየጠቀለለ የዳቢሎስን ሰንሰለት እየበጣጠሰ ከሰማዕቱ ደጅ ከልጁ ከወዳጁ ከቅዱስ ጊዮርጊስ ደጅ እኛ ልጆቹን አድርሶ ፈውሶ አድኖ እንደሚመልሰን ባለሙሉ እምነቶች ነን። ለዛሬ እንግዲህ ይህችን አጠር ያለች መረጃ ያደረስኳችሁ ተገቢ ነው ብዬ በማመን ነውና በሌላ ፕሮግራም እስከምንገናኝ ድረስ በያላችሁበት ቸር ሰንብቱ፣ ሰላም ሁኑ።